ብትናደድ ሲጋራ ማጨስ አለብን? ጭራሽ የእነሱን ሁኔታ ለማረጋገጥ ነው። አንተ እንደዚህ አይነት ሁኔታ ውስጥ መቀበል፣ እኔ አንተን በእንደዚህ አይነት ደረጃ ወርደህ መሄድ አልፈልግም። ድና የተከበራችሁ ኦዲንሶች ከመጠ በጣም ብዙ ጊዜ ሆነ መሰል እኔም ቆይቻለሁ። ወደ ከመጣው እና በጣም ናፍቃችሁኛል። እኔም እንደናፈኳችሁ ተስፋ አደርጋለሁ። እንደገና ደግሞ በዓል እንዴት ነበር? ይህንን መጠየቅ ነበረብኝ። ባል እኛ ጋር በጣም ባሪፉ ነበር የተከበረው እና ከእናንተ ጋር ውጭ አላችሁም ትኖራላችሁ ውስጥ ያላችሁን እና ታከብሩት ታከብሩት በደንብ አላቅም ግን አሪፍ እንደነበረ ገምታለው እኔ ጋር በዓልን አሪፍ አደረገልኝ፣ ምክንያት እንደ ዘንድሮ እኔ በዓል ደስ ብሎኛ፣ ያቅም ስልህ በጣም ቆየሁ። ልጅ እያለ ነበር በዓል በጣም የሚያጓጓን ምናምን። ያው በዓል ሲደርስ መቼም ልጅ እያላችሁ ስሜቱን ታውቁታላችሁ። ቀድማችሁ ከሳምንት በፊት ነው መጨነቅ የምትጀምሩት ለበዓል ምናምን። አሁን ይሄ ስሜት ጠፍቶ ነበር፣ ግን የበዓሉ ጊዜ ነው ራሱ እኔ ሀሳቡ ወደ ሀሳብ የመጣሁት እና የበዓሉ ሰዓት ልክ በዓሉ ከመስቀል አደባባይ ደርሰን ስንመጣ ደመራ ምናምን ይደመራል እና በዛ ሰዓት ሙስሊም ወንድሞቻችንም አሉ ሰፈር ኦርቶዶክስ ወንድሞቻችን ምናምን ነበር። እና ሙስሊም ወንድሞቻችን አብረው እኩል እኛ ጋ ነው ደመራ እየደመሩ ምናምን አብረውን በቃ ጊዜ ሲያሳልፉ ነበር እስከ ምሽቱ ምናምን ሰዓት። እና እኔ በዛ ሰዓት የተሰማኝን ስሜት እኔ ልነግራቸው አልችልም። ወደ ቤተሰቦች በዓሉ የኛ ነው አብረው እኩል እኛ ጋ ነው ነበር በእርግጥ ወንድም እናትነን ሙስሊምና ኦርቶዶክስ ያው ሰዓታችንን ተጋርተን ነው አብረን ጊዜ ስናሳልፍ የነበረ በቃ የመጣንበት ሴት ስለሆነ ነው። እና በዛ ሰዓት በዓል እኔ እንዴት እንደነበር ስማም ምን ብዬ ነገራችሁ እንደምችል አላውቅም። ያው እናንተ ጋር ማሪፍ ይሆናል ብዬ ተስፋ አደረጋለሁ። ሌላው ዛሬ የመጣሁበት ምክንያት ለቤኪ እናት የሆነ ነገር ደውለው ልጅሽ ኢሉሚናቲ ነው ምናምን ብለዋት፣ ቤኪ ያለንበት የሆነበት ምክንያት አይታችኋል። እና ቤኪን እንደው የለታሉ በሱ ጉዳይ ነው። ከዛ በፊት ግን ክብሮም መቼም የቤኪ ወንድም ያለኝ ነገር ሰምታችኋል። እና ያን ጉዳይ ለማስተካከል እየሞከርኩ ነው ስል እኔ በዛ ሰዓት በክብሮም አልፈርድም። በቃ እውነቱ ነው፣ ወንድሙ ነው። ወንድሙ እንዲጎዳ አይፈልግም። ለዛ ነው የሜዛን ጊዜ ቀዝቀዝ ያልኩት። ማለት ያለበትን ያለ ይሄ ልጅ እንዲጎዳ አይፈልግም። ምክንያቱም የሰው ልጅ እንኳን ወንድሙ ጓደኛው ሊያ ነገር እንዲደርስ አይፈልግም፣ እና ስሜታዊ ሆኖ እንደዛ ያለው በወንድሙ ጉዳይ የሆነ ነገር እንዳይፈጠር ስለፈለገ ነው። እና የክብሩ ምን የእኔን ጉዳይ ለማስተካከል እየሞከርኩ ነው እሱም ከመጥፎ አስቦ አይደለም። እንደዚ ያለ ማንኛውም ሰው ሊያደረገው የሚችለውን ነገር ነው በሰአቱ እኔ ላይ ያደረገው። ወንድሙ እንዲጎዳ አይፈልግም፣ ወንድሙ የሆነ ነገር እንዲሆን አይፈልግም። እና መጦ ለምን ከወንድሜ አጠገብ ትደርሳለህ ማለት ግን አልነበረበትም ብዬ እንትን አልልም፣ ምክንያቱም አንድ ወንድም እንኳን ኑሮ ሌላ ስንት ሰው የሰው ልጅ ደርቆ ወንድሙ የሚጎዳው ነገር እንዳያደርግ ነው የሚፈልግ። ያልተረዳው ነገር ግን እሱም እንደሚያስበው እኛም ማሰባችን ለመግባቱ ነው ለእሱ እንጂ ሌላ ነገር አልነበረውም። እና ውድ ቤተሰቦች እንግዲህ እስኪ ቆይ ክብሮ ምን አግኝቼ የማወራበት አጋጣሚ ካለ ክብሮም ጋር ቁጭ ብለን የምናወራበት በእርግጥ ደውዬለታለሁ እና እሱም ስሜታዊ ሆኖ እንደነበረ የነገረኝ ግን ቢሆንም እስኪ ክብሮ አሁን ግን የመጣውበት ሀሳብ በቤኪ ጉዳይ ነው። ቤኪ እና ለእናቱ ደውለው ልጅሽ ኢሉሚናቲ ሆኗል ምናምን ስልሽ ሰው በዚህ ያህል ደረጃ እንዴት እንትን ይላል። እንኳን ለእናት እኮ እንደዚህ አይነት ነገር እንደዚህ አይነት ቀልድ ሀሳብ ለጓደኛ ነገር እኔ እኮ የገረመኝ ነገር የሰው ልጅ ኢሉሚናቲ የሚሆነው ወይ ለገንዘብ ነው ወይ ደግሞ የተለየ የጎን ፍላጎት ሊኖረው ነው እንዴት ይሄ ልጅ ስልሽ ያየንበት ነገር የለም። ሀብት አግኝቶ ነው ኢሉሚናቲ የሆነው እንዳትል፣ ይሄ ልጅ ምን እንደሆነ እናውቃለን። ሀብት ላይ እንደገና ለሌላ ነገር ምን አይነት ሰው ግን በዚህ ልክ እንዴት ምቀኛና ክፉ ሊሆን ይችላል? እንዲህ እኔ እንጃ ይገርመኛል። አብሶ ለእናት እኮ ተደውሎ እንደዚህ ይባል? እናት ማለት ለኛ ለሁላችን ምን እንደሆነች እናውቃለን አይደል? እንኳን ተደውለ እንደ ልጅሽ እንደዚህ ሆኗል ትላት፣ እንኳን ደውለ ልጅሽ እንደዚህ እያደረገ ነው ልትላት? ጭራሽ እንቅፋት መጥቶታል ብትላት እኮ የሚሰማትን ስሜት ታውቀዋለህ። ምክንያቱም በእምነት ደረጃ ሙስሊም ወንድሞቻችንም፣ ኦርቶዶክስ ወንድሞቻችን ምን አይነት አቋም እንዳለን እናውቃለን። በቤተሰብ ደግሞ ይሄ ልጅሽ እንደዚህ ሆኗል ስትላት ምን አይነት ሀሳብ እንደሆነ ታውቃለህ እና ቤኪም ትክክለኛ ነገር አላደረገም እና ቤተሰቦች ዛሬ የመጣሁት በረከትን ለወቅሰው ነው የመጣሁት ማለት እኔ ከበረከት በጣም ብዙ ነገር ነው የምጠብቀው ማርያም ነው የምላችሁ። በረከት እኔ ትልቅ ደረጃ ላይ ያው ዝቅ ብሎ ስራ ሰርቶ ትልቅ ደረጃ ይደርሳል እንጂ እኔ እንደዚህ አይነት ሁኔታ ውስጥ ሆኖ ቪዲዮ ይለቀቅበታል ብዬ አላሰብኩም። ምክንያቱም በረከት በጣም ብዙ ሰው ያስተምራል ብዬ የምጠብቀው ሰው ነው። በዚህ ያለ ደረጃ በረከት እኔ ቪዲዮ እንትንላል ብዬ አላሰብኩም እና ዛሬ በረከትን ልወቅ ሰው ነው እዚህ የመጣሁት። መጥቼ እንግዲህ እጠ ደውዬለታለሁ። እየመጣ ነው። በረከትን እሰድቧለሁ ዛሬ በቃ። ምክንያቱም በረከትን ትልቅ ደረጃ ላይ የሚጠብቀው ልጅ ነው። እንጃ በረከት ዝቅ ብሎ ሰርቶ እዚህ ባህር ዳር ላይሆን ይችላል ሌላ ቦታ ሰርቶ ይለወጣል ብዬ እንጂ ሌላ ቦታ እንዲህ አይነት ቦታ ላይ ያገኘዋል ብዬ አስቤ አላቅምና፣ ደውዬለታለሁ እየመጣ ነው እስኪ

አዲስ ነገር ያው አዲስ ነገር የለም። ነው ይቀጥላል። ነው ነው ነው ምንድን ነው? ጥሩ ሙድ ላይ አይደለም። ደግሞ እንኳን አደረሰ። እንኳን ስልክ አይሰራ፣ በሶስተኛ ሰው ነው ያገኘው። ስልክ አይሰራ በነገራችን ላይ ከዛሬ አመት በፊት ማለት ነውና። ጓደኞች ምናምን እንደዚህ ሲደውሉልኝ እኔ እኔ እኮ ልክ ነው። ሲደውሉ ሄሎልና እንኳን አደረሳችሁ የደውሉ ቀድመህ መንገድ ዛሬ አይደለም፣ በጣም ትልቅ ችግር ተፈጥሯል። ምንድንነውሱ ቪዲዮን የተለቀቀውን ቪዲዮ አላየው ይመስለኛል። ምን የማን የአንተን ቪዲዮ ምን ቪዲዮ እኔ ቪዲዮ አለቀክ። ስደውልም ስልክ አይሰራም። ስደውል ስልክ አይሰራም። በእርግጥ ለባል ራሱ አብረን ብዬ የደውል ስልክ አይሰራም። የባልማትሽደብረነበምንድነውአንተ የተለቀቀ ቪዲዮ አንተ ተለቅቆ ነው ያየሁት እና በጣም ተናድጄ ተናድጄ። በእርግጥ አሁን እንደዛ በጊዜው ባገኘህ እንደዚህ አናወራም ነበር። ቤት በጣም ተናድጄ ነበር። ይህ ከአንተ ይሄን አልጠብቅም። ቤት እንዴት አይደለም እንደዛ ዓይነት ሙድ ውስጥ መግባት አለበት። አናደ ስለ በሰዓቱ ራሴን አላውቅም ነበር እንጂ ነው እኮ እንደዚህ ሲጋራ መጠጥ አያስደስተኝም። ግን በቃ በጣም ታውቃለህ፣ በበዓሉ ሰይጣን ይሆናል ሊሆን ይችላል። ትክክል ነው። ስለማስታወስ ነገር የለም። ምንም አማራጭ አልነበረኝም። በድንገት ደግሞ ሰፈር ላይ ምናምን ነገር ያገኘ ስለት ምናምን ነገር አለ አይደለ? ከዛ እና ያ ያያዝኩት መጠጥ የሚገርም በጣም ውድ መጠጥ ነው። የሰው ልጅ የሆነ ነገር ጎድሎኛል አድርግልኝ ብትለው አይሰጥም ግን እና ምናምን እንኳን አልመጣም። ምን እንደነገራቸው አላውቅም። ይጠጣል ተብሎ ምግቡ መብላት ገብቷል። ላይ አንድ ሁለት በጣም ትንሽ ጆጎጦ ምናምን ያን ነገር እንደዚህ ነው ብልህ ምናልባት አንተ እንድትነግረኝ እፈልጋለሁ። እኔም በእርግጥ ትንሽ ማውቀው ነገር አለ፣ ግን እኔ ያን ነገር ማወቅ እፈልጋለሁ። አንተ በእንደዚህ አይነት ደረጃ እኔ ወርደህ መየት አልፈልግም ቤኪ የምሬ ነው። ማርያም ከእንዲህ ዝቅ ብለህ አንተ እኮ ስንት ሰው ካንተኮ በጣም ብዙ ሊማርብህ የሚገባ ልጅ እኮ ነው። እኔ ስንት ስራ አንተ ጋር እያሰብኩ ስንት ይሰራል እያልኩ አንተ እንደዚህ አይነት ሁኔታ ላይ፣ በጣም እኔ ተናድጄ ነው እኮ እንደዚህ። አሁን በጣም ከባድ ነው። እኔ ምንም ያህል ከባድ በረከት የምር ነው እንደዚህ

ባልሆንከው ነገር ሲነገር አንተ እንዳልሆንክ ማረጋገጥ እንጂ ጭራሽ የእነሱን ሁኔታ ለማረጋገጥ ነው። አንተ እንደዚህ አይነት ሁኔታ ውስጥ መቀበል። የሰው ልጅ እኮ የሆነ ነገር ካላደረገ ካልሆነ እኮ እሱ አሸናፊ ነው ነው ማሳየት ያለበት እንጂ አንተ ዝቅ ብለህ እንዲደሰቱ እኮ ነው ያረካቸው። ጭራሽ አንተ እነሱን እኮ የጎዳው ነገር የለም፣ ራስህን እኮ ነው የጎዳ። በዛ ሰዓት በዛም አለ በዚህ እነሱ እንደዛ ነገሯት የተጎዳች እናትና አንተ የናረክ፣ አሁን የምትጎዳ እናትና ሌላ አንድ ሰው የተጎዳ ነገር የለም ብራዘር። እናንተ ተሽ ለመገኘት ሲገባ እንደዚህ ዝቅ ብለህ ሳይ በጣም ነው የደበረኝ። በረከ እኔ እኔ ደሞ ነው አንደኛ በዓል ነው። ክብሮም ጋር ትንሽ ተደጋግረናል እና ያልተግባባንበት ነገር አለ ዝም ብሎ ሌላ ቦታ ሲሄድ እኔ በጣም ደበረኝ። ባህር ዳር ቢሆን ግን ከዛ ደሞ ማዘር ደውላ እንዴት አንተ ደሞ ዳኒ በጣም ነው የሚደብረው። አንተ ልጅ አይደለህ በጣም ተሰማኝ ታውቃለህ። በሰዓቱ ምን መሰለህ፣ ቤትዬ፣ በዚህ ማህበረሰብ መቼ ምን እንዳለ ታውቃለህ። በእምነት ጉዳይ በጣም ሃርድ ነው እና፣ ሌላ ሰው ቢሰማው አይ ይሄ ልጅ እንዲህ ይሆነ ምናምን ብሎ ዝም ነው የሚለው። እናት ስለሆነች ነው፣ በስሜታዊ ሆና ነው ያል ደውላ እንደዚህ ነገረች። እንደውም ዛሬ እኮ እንግዲህ ካሜራ ይዤ ሲሆን ልሰድብህ ነበር የመጣሁት፣ ግን ቤተሰቦችንም አስቀይመሃል። የምሬ ቤተሰቦችን በጣም ያስቀየምካቸው እና እነሱንም ይቅርታ እንድጠይቅ እና ካንተ ላይ መጮህና መሳደቡ ፋይዳ የለውም ብዬ ላናግር የጠራው። እና ከዚህ በኋላ እኔ እንዲሰመኝ የምትፈልገው ነገር የሰው ወሬ ባትሰማ ልጅ ደስ ይለኛል። በረከት አንተ ራስህ ላይ ብቻ ነው ትኩረት ማድረግ ያለብህ። እንደዚህ አይነት ሁኔታ ውስጥ በረከት ገባ መባል አልፈልግም። እና ራስህን አስተካክለህ ቤተሰቦችን ማለት የምትፈልገው ነገር በላቸው። የምር ይቅርታ ጠይቃቸው እና ሰላም ሰላም፣ ያው ትንሽ ደብሮኝ ስለነበረ በደምብ ሰላም አላልኳችሁም እና ሰላም ሰላም፣ እንዴት ናችሁ? እንዴት ነው? የተከበራችሁ ቤተሰቦች በአገር ውስጥ ታገኙ፣ ሁላችሁም ሁላችሁም ቤተሰቦች እንዴት ናችሁ? ያው በመጀመሪያ እንኳን አደረሳችሁ፣ በበዓሉ እንኳን አደረሳችሁ አላልኳችሁም እና ያው ዛሬ ይሄን ነገር እኔ ዳኒ ካሜራ ዘውዬ መጣብኝ አላሰብኩም፣ በዚህ ጉዳይ የሚያወራኛል ብዬ አላሰብኩም። በቃ ምናልባት በሌላ ጉዳይ ነው የጠበኩት ና በመጀመሪያ ክታቡ ላይ የሚፈልገው ቪዲዮ እንዳለ ብቻ ነገሮችን አስቤበት ነው ማለት ነው። በሰዓቱ ላይ እንደዛ አይነት መጥፎ ስሜት ሲሰማኝ ወደ ቤተ ክርስቲያን ለሰይጣን ስልጣን ሰጥቶት ማለት ይቻላል በእኔ ላይ የፈለገውን ነገር ሊያደርግብኝ እና እኔ በሰዓቱ ፈልጌ አይደለም ፈልጌ አይደለም ምን ማለት እንዳለብኝ አላውቅም፣ ግን ከልብ በጣም ይቅርታ ቤት ሰዎች የምሬ ነው። ግን አንዳንዴ ነገሮቹ በጣም ከባድ ሲሆንባቸው የሆነ የምታደርጉት ነገር ወይም የምትወስኑት ውሳኔና በጣም ከባድ ነው እና እኔ ፈልጁ አይደል። የምሬ ነው ነገራቸው። በእኔ ቦታ ብትሆኑ ማለት በቃ አንድ እስኪ እንዴት አድርጌ ልንገራቸው። እናት ደውላ እንኳን አይደለም ሃይማኖት እስከ መቀየር ደረጃ ሌላ ነገር እስከ ማለት ከሰው ጋር ተጣልቷል እንኳን ቢባል ምን ያህል ስሜት ይሰማል። የምሬ ነው። እኔ እኔ ጋር ጉዳት እንደደረሰብኝ እኔ ብዙ ፈተናዎች እንዳሳለፍኩኝ እናቴ አጣቅም። ምክንያቱም ለእናቴ ብነግራት ያው ጭንቀትን ለእናት ወይም ደግሞ ለሆነ ሰው ሲናገሩት ይቀላል ይባላል። ነገር ግን ብናገር እሷን ከማስጨነቆች እና ዛሬ ምን ሆነ ነገ ምን ይሆናል ከማለቶች ምን የሚፈጠር ነገር የለም እሱን ከማሰብ ደረጃ ነው ያልተናገርኩት። ግን የምሬ ነው እዚህ ሚዲያ ላይ መውጣት የማይችል ብዙ ነገሮች ያወሩ ሰዎች አሉ። ግን እኔ የገረመኝ ምን እንደሆነ አካላቸውን የትም ደርሼ አይደለም ማለት የሆነ ስኬት ሊደርስ ቢሆን ግን ምናልባት እኔ ስኬት ላይ ለመድረስ እየተጓዝኩ ሊሆን ይችላል ብዬ አስባለሁ። እኔ ለመጣል ብዙዎች አስበዋል። ግን እግዚአብሔር ይመስገን ለሁሉም ነገር እና ደግሞ ለምን ሆን አለለም። አሁን እኔ ነገሮችም ሲፈጠሩ ለምን ሆን አለለም ለወደፊት እንደማርባቸው ናቸው በቅ ዛሬ እንደዚህ ላለው የሆነ ችግር ሲፈጠር፣ ያው አንዳንዴ ሁላችንም ከማመስገን ይልቅ ማማረር እንመርጣለን እና ይህን ነገር እስኪ ለወደፊት አስተካክላለሁ። እና ቤተሰቦችን የምሬን ከልብ ልብ በጣም ይቅርታ ሀላቅ ማለት እንዳለብኝ ግን ያው ይቅርታ ነው የምለው። ምክንያቱም እኔ ወደዚህ ይህን የዩቱብ ቻናል ስንከፍተው ወይም ደግሞ እኛ ወደ እናንተ ከአሁን በፊት ተናግሬ አውቃለሁ። ቤተሰቦች ምናልባት እና መች በታይ ማልተግባባ ነው በሰዓቱ ማለቴ ማልተግባባ ነው መጀመሪያ ስንጠለቅ እስኪ ከኛ የሚማሩ ከሀገር ውስጥ ከሀገር ውጭ የትም ቦታ ያሉ ሰዎች ይሁን በፍቅር ላይ ብዙ ነገር ያጋጥማል። እሱ ነገር ነበር እኛ ለና እንደማረ ሲፈልግ ነው። ነገር ግን ባልሆን፣ ያው ባልታሰበው ሁኔታ ሌላ መስለ ላይ ተና ያው በፍቅር ላይ አይደለም ማለት ነውና፣ ያው አሁንም ቢሆን የሰው ልጅ ከአንድ ጋር ስለተጣላ ህይወት ይቆማል ማለት አይደለም። እሷም በራሱ ያለው ነገር ማለት እኛ የሚያጋጥማት ነገር ግን አንተ ታስተላልፋለች። እንዲሁም ደግሞ እኔም ቢሆን ከዚህ በኋላ ለምርል፣ ግን እንድታቁለኝ የሚፈልገው ነገር ከዚህ በኋላ መጥፎ ነገር ወደ እናንተ እንዲመጣ አላደርግም። እናንተ እኛን ወዳችሁ ትከተሉ ስለምትወዱን አይደለ? እኛ ደግሞ ለውድ ቤተሰቦቻችን የሚያስተምር ነገር ወይ የሚያዝናና ነገር ለመስራት እናስባለን። በዚሁ አጋጣሚ ደግሞ ሁላችሁም ይሄ ቻናል የዳይ ነው ታውቃላችሁ፣ ያስባሉ እና ሁላችሁም የምር ነው ቤተሰቦች። እኔ እንዲ ነው ስለ ዳይ መናገር አይጠበቅብኝም ምክንያቱም እስካሁንም ታውቁታላችሁ። ከዚህ በኋላ ስለምታውቁት